ዛሬ መከተሚያችን ሁለት አህጉራትን ማለትም ኤዥያንና አፍሪካን ወደሚያገናኘው ሲና ፔንሱላ በመባል ወደሚታወቀው አካባቢ በመጽሐፍ ቅዱስ ስለተጻፈውና ታላላቅ ታሪኮች የተፈጸሙበት የሲና ተራራ ይሆናል። በሙስሊሙም እንዲሁ በክርስቲያኑ ማህበረሰብ የሚታወቅ እጅግ ታላቅ ታሪክን የተላበሰ መንፈሳዊ ቦታ ነው ሲና ተራራ። በአሁኗ ግብጽ ሲገኝ 2285 ሜትር ከፍታ አለው። 28.54 ዲግሪ ኖርዝ 33.97 ዲግሪ ኢስት ላይ ይገኛል። የምትቀርበው ታዋቂ ቦታ ደግሞ ቅዱስ ካትሪን ገዳም ነች። ይቺ ገዳም እጅግ ጥንታዊ ገዳም ስትሆን በስድስተኛው መቶ ክፍለ ዘመን በንጉሥ ጀስቲኒያን እንደተሰራች ይነገራል። ይህም ቦታ ሊቀ ነቢያት ሙሴ ከእግዚአብሔር አስርቱን ትእዛዛት የተቀበለበት ቦታ ነው። በመጽሐፍ ቅዱስ በኦሪት ዘጸአት ላይ እንደምናውቀው ሊቀ ነቢያት ሙሴ እስራኤላውያንን ከግብፅ ግዛት አስወጥቶ ማርና ወተት ወደምታፈሷ የቃል ኪዳን ምድር ለመውሰድ ያደረገውን ሂደት ባህረ ኤርትራን በበትሩ ስለማሻገሩ የአባቱን የዮሴፍን አጽም በስደቱ ጊዜ ስለመያዙ ውሃን ካለት ስለማፍለጉ ይተነትናል። ሙሴ በህዝበ ሙስሊሙ ሙሳ በመባል ይጠራል። በዚህም ምክንያት ሲና ተራራ በአረቡ ወይም በግብፅ ሙስሊሞች ጃቢል ኦፍ ሙሳ በመባል ይጠራል። በኦርቶዶክስ ደግሞ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ ያዕቆብ ዮሴፍን ወለደ። ከአስራ ሁለቱ የያዕቆብ ልጆች አንዱ የሆነው ዮሴፍም ሙሴን ወለደ። እነዚህ አስራ ሁለቱ የያዕቆብ ልጆች በፈጣሪ በተገባላቸው ቃል መሰረት የአሁኗ እስራኤል ሀገር ነገዶች ናቸው። ያዕቆብም በኋላም ስሙ ተቀይሮ እስራኤል ተብሎ እግዚአብሔር እንደተጠራ ቅዱሱ መጽሐፍ ይናገራል። እናም ይሄው ነቢይ ሙሴ ለ435 ዓመታት አካባቢ በግብፅ የተገዙትን እስራኤላውያንን ከግብፅ ለማስወጣት ከእግዚአብሔር መልእክትን ይነገረዋል። ምክንያቱም በዛ ሰዓት ግብፅ በፈርዖን ነበር የምትተዳደረው። ግብፃውያንም እነዚህን እስራኤላውያንን በጭቆና ያስወሰሯቸውና ያሰቃዩቸው፣ ያሳድዷቸውም ነበር። ከዚህም በመነሳት ሙሴ በታዘዘው መሰረት ህዝቡን ለማስወጣት ይነሳል። እግዚአብሔርም ለምልክት ሆነው ዘንድ በትረ ሙሴን ይሰጠዋል። ሙሴም በእግዚአብሔር እንደታዘዘው መሬት ላይ ሲጥላት እባብ ሆነች፣ ደግሞ ሲያነሳት እንደገና በትር ሆነች። ይህን ሁሉ ታሪክ የምነግራችሁ ከሲና ተራራ ጋር ስለሚያገናኘው ነው። ቀኑም ደረሰና ህዝበ እስራኤላውያን ነብያቸውን ሙሴን ተከትለውና አምነው መንገድን ቀጠሉ። ነገር ግን በመንገዳቸው ሁሉ ፈተናዎች ቀላል አልነበሩም፤ እርሃብ፣ ውሃ ጥም፣ እንግልት፣ ሌላም ሌላም። አቤቱታቸውንም ለነቢዩ ሙሴ ያሰሙ ነበር። ባህረ ኤርትራንም ከፍሎ አሻገራቸው። በጉዟቸው አካል የነበረው አንዱ ሲና ተራራ ነበር፤ ውሃ የሌለበት የፀሐይ ሐሩር እና የፈጠጣለት የሞላበት በርሃም በዚህ ጊዜ እስራኤላውያን እየተለመደው ንዴታቸውን ወደ ሙሴ ወረወሩ። ሙሴም ቀና ብሎ ፈጣሪውን ለመነው። ከአለቶች አንዱ በያዘው በትር እንዲመተው አዘዘው። ሳይቆይም ውሃ ፈለቀ። ህዝቡም በደስታ ከውሃው ጠጣ። ይህ ታሪክ ከ3400 ዓመታት በፊት መሆኑ ነው። ይህም ውሃ ያፈለቀው አለት ይህንን ይመስላል። ታሪኩ በዚህ አያበቃም። የእስራኤላውያን የጉዞ ታሪክ አርባ ድፍን ዓመታትን ፈጅቷል። ይህው የሲና ተራራ ሌላ ታላቅ መንፈሳዊ ኃይል የተገለጠበት ስፍራ ነው። እግዚአብሔር ለያዕቆብ ትውልድ የቃል ኪዳን ስምምነትን የሚያጸናበት ህግ ተጽፎ በሙሴ በኩል የተሰጠበት ድንቅ ስፍራው። ሙሴ ወደ ተራራ ብቻውን እንዲወጣ ከታዘዘ በኋላ የሲና ተራራ በጭት በእሳትና በደመና ከተሸፈነ በኋላ በአስፈሪና በአስገምጋሚ ድምፅ ይናጣል። ህዝቡም ከተራራው በታች ቆሞ ተንቀጠቀጠ። ቃል በቃል አስርቱ ትእዛዛትን ተነገራቸው። ሙሴም አርባ ቀንና አርባ ሌሊት እየጾመ ስለነበር እስራኤላውያን መሪያችን ወዴት ሄዶ ጠፋብን? ስለዚህ ለእርሱ ምትክ የሚሆን ቅርጽ ስራልን፣ በማለት ወንድሙን አሮንን ያስቸግሩታል። አሮን ማለት እግዚአብሔር ለሙሴ አጋዥ እንዲሁም ለሕዝቡ መልእክቱን ለማስተላለፍ እንዲጠቅመው የሾመለት ወንድሙ ነው። በዚሁ ጊዜም አሮን ህዝቡን ፈርቶ እንዳላቸው ቀረጸላቸው። ሙሴም ከአርባ ቀን በኋላ በእግዚአብሔር በራሱ እጅ የተቀረጹ አስርቱ ትእዛዛትን በመያዝ ከተራራው ጫፍ ላይ ብቅ ሲል ህዝቡ ያየው ነበር። ሙሴ ግን ህዝቡ ሌላ አምልኮ እያደረገ ባየ ጊዜ ይህን ጽላት ሰባበረው። እግዚአብሔርም ይህን ባየ ጊዜ እንደገና ሙሴን ጠርቶ በተሰበረው ፋንታ ለሁለተኛ ጊዜ ሰርቶ ሰጠው። እናም ሲና ተራራ እግዚአብሔር ለሙሴ ባካል የተገለጠበት ከአለት ውሃ የፈለቀበት ሙሴ የምትነድ ነገር ግን የማትቃጠል የእሳት ቁጥቋጦ ያየበት የቃል ኪዳን ታቦት የተቀበለበት ቅዱስ ስፍራ የኮሬብ ተራራ በመባልም ይታወቃል። እነሆ እኔ በዚያ በኮሬብ አለት ከፊት እገኛለሁ፣ ውሃንም ማፈልቃለሁ ብሎ ቅዱሱ መጽሐፍ እንደተናገረም የኮሬብ ወይም የሲና ተራራ በአሁኑ ወቅት ሙስሊሞች፣ አይሁዶችና ኦርቶዶክስ አማኞች ለመጎብኘት በቀን በቀን የሚጎርፍበት ቦታ ሆኗል። በመጨረሻም የዚህን ቅዱስ ቦታ ለመርገጥ የፈጣሪ መልካም ፍቃድ ይሆንልን እያልኩ ዝግጅትን ጨረስኩ። አብራችሁኝ ስለነበራችሁ ምስጋናዬ እጅግ የላቀ ነው። መልካምን ሁሉ ተመኘው፣ ይሻለውም